ብዙ ካንሰር ደርሶ የዳነ ሰው የለም።

ወደ ጌታ ተሰበሰቢ ነው እና፣ ዛሬ ግን አገልግሎት አለሽ። የትኛውን መዝሙር በምን አይነት ኤነርጂ ትዘምራለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይህንን መዝሙር ነው ዛሬ መርጬ ጉባኤው ጋር በዚህን ያህል ኤነርጂ የምዘምረው ምት ሀብተ ሰማይ ተመስማ ዛሬ እጅግ በጣም አሳዛኝ ነገር ተሰማ። ዘማሪት የምስራች ሲሞን ከዚህ ዓለም በሞት ተለየች፣ ወደ ዘመረችለት ጌታዋ ሄደች። ዘማሬት የምስራች ሲሞን ከዚህ በፊት እንደሚታወቀው በካንሰር ሕመም ተይዛ ወደ ታይላንድ ሀገር ሄዳ ታክሟል ለረጅም ጊዜ ዛ ቆይታም ድና እንደመጣችና የምስጋና ፕሮግራም ሁሉ ተዘጋጅቶ እንዳመሰገነች በተለያዩ መድረኮች ላይም ተገኝታ ስለ ህመሟ እንደተናገረች ብዙቻችን እናውቃለን። በዚሁ ሰሞን ደግሞ እንዳጋጣሚ ሆኖ ትንሽ የህመም ስሜት ሲሰማት ወደ ሆስፒታል ስትሄድ ለጀነራል ቼካፕ ሆስፒታል ስትገባ ድንገት ሌላ ካንሰር ተገኘባት ተባለ። እሱም ካንሰር መጀመሪያ ተጓራ ላይ የነበረው እሱ ድኖ ቢሆንም አዲሱ ደግሞ ጀጀርባ አጥንትና በሳምባዋ ላይ ተገኘ ተባለ። ወደ ሆስፒታል ሂዳ ክፍልም ገባች። ዛሬ ግን ማረፏ ተሰማ። እጅግ በጣም የሚያሳዝን ነገር ነው። ከዚህ በፊት እንደምታወቀው በጣም ከባድ ፈተናዎች ውስጥ ነው ያለፈችው። እቨን ውጭ ሀገር ሄዳ ለመታከም እጅግ በጣም አዳጋች የሆኑ ውጣ ውረዶች እንዳለፈችና በጣም ብዙ ችግሮችን አልፋ ወደ ታይላንድ ሀገር ሄዳ እዛም ደግሞ ብዙ ችግሮች እንደገጠሟት የምታስታውሱ ከሆነ በታይላንድ ሀገር የመሬት መንቀጥቀጥ ተከስቶ እሷ ባለችበት ሆስፒታል ውስጥ ራሱ ብዙ ታካሚዎች ወደ ውጭ ወጥቶ እበን ውጭ ላይ እንደነበረች እና በጣም ከባድ ሁኔታ ውስጥ እንደነበረች፣ ያንን ሁሉ አልፋ ደግሞ መጣ የምዝገና ፕሮግራምም ተዘጋጅቶ ቤት ሁሉም ነገር ተመዝግኖ ስንጠር። ይሁን እንጂ እግዚአብሔር የፈቀደው ስለሚሆን እግዚአብሔር አይጠየቅም። እግዚአብሔር አዋቂ ስለሆነ ያው እንደ ሰው ስናስብ እጅግ በጣም የሚያሳዝን ነገር ነው። ምክንያቱም ከኛ ጋር የነበረ ሰው ከኛ ጋር በጣም ብዙ ትውስታ ያለው ሰው ከጎናችን ስናጣ እንደ ስጋ ፊል ስናደርገው በጣም ትልቅ ፔን አለው። ነገር ግን ደግሞ በመንፈሳዊነት ስናይ ምንም ይሄ የሚጠበቅ ነገር ነው። ምክንያቱም ኦልሬዲ ለእኛ የተጻፈው እዛ ኢየሱስ ቦታ አዘጋጅቶልን እየጠበቀን ስለሆነ እኛ ወደ ተስፋቸው ወደ ተስፋ ሀገራችን ነው እንሄደው። ይሄ የማይቀር ነገር ስለሆነ ማለት ነው። ነገር ግን የታችን የምስራች ሲሞን ትላንት ከኛ ጋር ነበረች። በጣም ይሄ እንኳ ከዚህ በፊት እንጂ በዚህኛው ብዙ አልታመመችም። ህመማን ብዙ አልተባለም እርዳታ ይደረግላታል ተባለ ጸልላት ተባለ ነገር ግን በአንድ ቀን ውስጥ ማረፏ እጅግ በጣም አስደንጋጭ ነገር ሆኖ ተሰምተዋል ማለት ነው ይሁን እንጂ እንግዲህ ወደ አገለግለችው ወደምትወደው ጌታ ሄዳለች ማለት ነው ከዚህ በኋላ እሷ ወደ እኛ ሳይሆን እኛ ወደ እሷ ነው የምንሄደው ማለት ነው ግን እንደ ሰው ስናሰብ እጅግ በጣም የሚያሳዝንና በተለይ ደግሞ ለቤተሰቦቿ በተለይ በተለይ ለእናቷ ደግሞ ትልቅ ጠባሳ ይዞ የሚያልፍ ነገር ነው። እንግዲህ እግዚአብሔር መንፈስ ቅዱስ እናቷን ያበርታ፣ ያጠንክር፣ ያጽናና ማለት እፈልጋለሁ። ምክንያቱም እናቷ እንግዲህ ከእሷ ጋር ታይላንድ አገር ነበረች፣ ቪዲዮ ላይ እንደምትመለከቱ እናቷ ከእሷ ጋር ነበረች። እንግዲህ ይሄን ሁሉ ስቃይ፣ ብዙ መከራ፣ ያለ እንቅልፍ ብዙ ሌሊቶችን አሳልፈው ዛሬ ደግሞ እንደዚህ ድናለች ከተባለ በኋላ እንግዲህ ስታርፍ እጅግ በጣም በእውነት የሚያሳዝን ነገር ነው እና በጣም ሕመሙ ከባድ ነገር ነውና መንፈስ ቅዱስ ቤተሰቦቿን እናቷን፣ ወዳጆቿን በሙሉ ያጽናና ማለት እፈልጋለሁ። ከእናንተ ጋር የቆየሁትን የወንድማቸው ሮምስስ ነ የለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑላቸዋለሁ። ሰላም ሆኑላ